እንኳን ለቅዱስ ዮሐንስ ወልደ ነጎድጓድ ወርሃዊ መታሰቢያ በዓል እንዲሁም በዚህ ችለት ታስቦ ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳቸው አደረሰን። የተከበራቸው የሎል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል የቅዱስ ዮሐንስ ወልደ ነጎድጓድን ታሪክ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘውትርም ለዘላለም አሜን። ቅዱሱ ሐዋርያ ዮሐንስ ወልደ ነጎድጓድ ከዘብዴዎስና ከእናቱ ማርያም ባውፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ በድሃን ያለም ኢየሱስ ክርስቶስን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉም ባሻገር በምንም ምክንያት ከጎኑ የማይጠፋም ነበር። ስለ ንጽሕናውና ስለ በጎ የፍቅር ህሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱም ከፍ ያለ ነው። ይህ አባት መስከረም አራት ቀን እንደ ተወለደ ቅድስት ቤተ ክርስቲያን ታስተምረናለች። ዮሐንስ የሚለው ስም ዮሐና ከሚል ቃል የተገኘ ሲሆን ትርጓሜውም ከእግዚአብሔር የተሰጠ ማለት እንደሆነ ብዙ ሊቃውንት ይስማማሉ። ትርጓሜው ወንጌል ግን ዮሐንስ ማለት ፍሰሓ ወሐሴት ማለት ነው ይላል። ቅዱስ ዮሐንስ ብዙ ቅጽል ስሞችም አሉት። ከለዚህ መካከል የጌታችን ኢየሱስ ክርስቶስን አምላክነት በመግለጡና ለጌታችን ባለው ቅናት ባሳየውም የኃይል ሥራ ወልደ ነጎድጓድ ተብሏል። ሁለተኛም የእግዚአብሔርን አንድነትና ሦስትነት ስለሚናገር ታዎሎጎስ ነባቤ መለኮት ተብሏል። ሦስተኛ ኃላፊያትንና መጻያትን ስለሚናገር አቡ ቀለምሲስ፣ ባለ ራእዩ ዮሐንስ ተብሏል። እንዲሁም ደግሞ የጌታችንን ጸዋ በመከራ አይቶ ፊቱ በሐዘን ጠቅሮ ስለነበረ ቁጽረ ገጽ ፊቱ በሐዘን ይጠቆረም፣ ተብሏል። ጌታችን ግርማ መንግሥቱን ሲገልጽ፣ የኢያይሮስ ልጅ ሲነሣ፣ በጌቴ ሰማንያ አትክልት ቦታ ሲጸልይ፣ ስለ ኢየሩሳሌም መጥፋት ትንቢት ሲናገር፣ ዮሐንስ አብሮ ስለ ነበር የምስጢር ልጅም ይባላል። ቅዱስ ጳውሎስ አምደ ቤተ ክርስቲያን ብሎ ከሚጠራቸው ሐዋርያት አንዱ ቅዱስ ዮሐንስ ነው። ከሌሎቹም ደቀ መዛሙርት በተለየ አኳኋን ጌታን ይወደው ስለነበር ሁሌ ከዕቅፉ አይለይም ነበር። በዚህም ምክንያት የጌታ ወዳጅ ፍቁረ እግዚእ ተብሏል። ከዚህ በተጨማሪ ወንጌላዊው፣ ሐዋርያው፣ ድንግሉ፣ ዘንስር ዘረፈቀ ውስተ ሕፅኑ ለኢየሱስ ካል ረድዕ ባይረ ጥበባት አበልሳናት እየተባለ ይጠራል። የቅዱስ ዮሐንስ አባቱ ዘብዲዮስ የሚባል የሲኖዳ ሀገር ገሊላዊ ሲሆን አሳ አጥማጅ ነበረ። እናቱም ማርያም ባውፍልያ እንደምትባልና ከሠላሳ ስድስቱ ቅዱሳት አንስት አንዷ መሆኗን የቤተ ክርስቲያን ትውፊት ያስረዳል። ቅዱስ ዮሐንስ በመጀመሪያ የመጥምቁ ዮሐንስ ደቀ መዝሙር ነበር። ኋላ ግን ከታላቅ ወንድሙ ከያይቆብ ጋር ሰዎችን እንደ አሳ በወንጌል መረብ ከባህር በዓለም ባህርነት ለማጥመድ ጌታችን ኢየሱስ ክርስቶስ የትምህርተ ስብከት ስራውን እንደጀመረ በቅፍርናሆም ከተማ በገሊላ አጠገብ ሲመላለስ አለጠራው። ወዲያውኑም ከወንድሙ ጋር ታንኳይቱንና አባቱን ትቶ ተከተለው። ጌታችን ሲጠራው የሃያ አምስት ዓመት ወጣት እንደነበረ ኤሬኒዮስ የተባለ ደቀ መዝሙሩ ጽፎታል። ቅዱስ ዮሐንስ ከደቀ መዛሙርት ሁሉ የተለየ ፍቅር ስለነበረው ጌታችን መድኃኒታችን ኢየሱስ ክርስቶስን እስከ እግረ መስቀሉ ድረስ ተከትሎታል። እዚያውም መላ የአዲስ ኪዳን ክርስቲያኖችን ወክሎ እመቤታችንን እናትነት ከጌታ ከኢየሱስ ክርስቶስ ተቀብሏል። በዚያችም የመከራና የኑዛዜ ሰዓት የተገኘ የቁርጥ ቀን ወዳጅ በመሆኑ በአደራ መልክ እነውሃትናት ተብሏል። እርሱም ለእመቤታችን ልዩ አክብሮትና ፍቅር ስለነበረው እናትነት ተቀብሎ ወደ ቤቱ ወስዷታል። አደራውንም አክብሮ በመጠበቅና በማጽናናት ራስ ድስት ዓመት ሲታዘዛት ኖሯል። የሐምሌ አምስት ቀን ስንክሳሩ እንደሚገልጠው ቅዱስ ዮሐንስ የስብከቱን ሥራ በኢየሩሳሌምና በአካባቢው የጀመረው ወደ አንጾኪያ ሂዶ ያስተማረው ከቅዱስ ጴጥሮስ ጋር ነው። ከኢየሩሳሌም እስከ አንጾኪያ በፈረስ 20 ቀን ያክል ያስኬዳል። ቅዱስ ዮሐንስና ቅዱስ ጴጥሮስ ግን በእግዚአብሔር እርዳታ በአንዲት ሌሊት ደረሱ። ዮሐንስም ወደ ከተማይቱ ቀደም ብሎ ገባና ስለ ሀገሩ ጥናት ሲያደርግ የሀገሩ ሰዎች እጅግ ክፉ እንደሆኑ ተረዳ። ምንም እንኳን በክፋታቸው ቢያዝንም ቅዱስ ጴጥሮስ አጽናንቶ አደፋፈረውና ወደ ከተማይቱ ገብተው በክርስቶስ ስም ወንጌልን ሰበኩ። ጣዖታትን ከሚያመልኩ ሰዎች ብዙ መከራ ቢደርስባቸውም በአንጾኪያ ውስጥ ታምራትን እያደረጉና በስብከት በወንጌል በክርስቶስ ብዙዎችን አሳመኑ። ቅዱስ ዮሐንስ ከዚህ ሌላ ያስተማረባት ሀገር ሎዶቅያ እንደምትባል ስንክሳሩ ይገልጣል። በከተማዋ አጠገብ ያለ ቄድሮስ የሚባል ወንዝ ሞልቶ የሀገሪቱን ብዙ ንብረት ባወደመ ጊዜ ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ሄደና በታምራት የውሃውን ሙላት አስቆመላቸው። ወደ ከተማዋም ገብቶ ብዙ ታምራትን እያደረገ ወንጌልን ሰበከ። ካዩት ታምራትና ከሰሙት ትምህርት የተነሳ ብዙዎችም አመኑ። በጥር አራት በሚነበበው ስንክሳር እንደምናነበው ደግሞ ቅዱስ ዮሐንስ በሕይወቱ መጨረሻ አካባቢ አስተማረው በስያ ሀገር ሲሆን ዋና መንበሩም ኤፌሶን ነበረ። ድ ዮሐንስ ወደዚች ከተማ የመጣው ከደቀ መዝሙሩ ካብሮ ኮሮስ ጋር ነው። የስብከት ስራቸውን በቀጥታ መጀመር ስላልቻሉ ሮምናን የምትባል አንዲት ሞግዚት ቤት ባሮቹ ነው ሁለቱም ገቡ። እርሷም ዮሐንስን እንጨት ፈላጭ አብሮ ከሮሱን ደግሞ ውሃ ቀጃ አደረገቻቸው። አንድ ቀንም ከምታሳድጋቸው ልጆቹ አንዱን ይዛ ወደ ቤተ ጣዖት ስትገባ ዮሐንስና አብሮ ከሮስ አብረዋት ገቡ። ያን ጊዜ በቤተ ጣዖቱ ያደረው ሰይጣን እነ ቅዱስ ዮሐንስን ሲያይ የቤቱን ዕቃ አሰባብሮ ወጣ። እንዲሁም አስከተላው የነበረ ልጇን በድንጋጤ ሞተ። ያን ጊዜ የእናንተ መምጣት ነው ለዚህ ሁሉ ያበቃኝ ብላ ደበደበቻቸው። ቅዱስ ዮሐንስም አስነሱልኝ አትይምን ብሎም መለሰላት። የአሁኑ የባስ ከመቼ ወዲ ነው ደግሞ የመቶ ሰው የሚነሳ ብላ የበለጠ ተቆጣችው። ይህን ጊዜ ቅዱስ ዮሐንስና ብሮከሮስ ጸሎት አቅርበው ልጇን አስነሱላት። በዚህም ታምራምና ተጠምቃለች በቤቷም የምእምናንን ጉባኤ ተመሰረተ። እሷም ለዚያ እመምኔት አድርገው ሾማት። ከዚያም በኤፌሶንና በአካባቢዋ ወንጌልን ለመስበክ ሰፊ በር ተከፈተለት። ቅዱስ ዮሐንስ በኤፌሶን በሚያስተምርበት ጊዜ ከኔሮን ቄሳር ቀጥሎ በሮም የነገሰው ድምጥያኖስ የራሱን ምስል አሰርቶ እንዲሰገድለት ወደ ኤፌሶን ሀገር ላከ። ቅዱስ ዮሐንስ ግን ከምእመናን ጋር ሆኖ ይህን ድርጊት ተቃወመ። ከዚያም ወደ ሮም ተወሰደና በፍል ውሃ ተሰቃይቶ በመንግሥቱ ላይ የሚያመጹ ሁሉ ወደሚታሰሩበት በደሴተ ፍጥሞ እንዲታሰር ተፈረደበት። እንዲሁም ራእዩን የጻፈው በዚያ ቦታ ነው። ቅዱስ ዮሐንስ ድምጥያኖስ ከተገደለ በኋላ ከግዛቱ ተመልሶ ሦስቱን መልእክታቱንና ወንጌሉን እንደጻፈ ይነገራል። ስለ ቅዱስ ዮሐንስ የመጨረሻ ሕይወት ሁለት የተለያዩ አመለካከቶች አሉ። አንደኛው በዮሐንስ ወንጌል ምዕራፍ 20 ቁጥር 20 እስከ ቁጥር 23 ላይ የተጻፈውን መነሻ በማድረግ ዮሐንስ ሞትን አልቀመሰም የሚሉ ሲሆን፣ ሁለተኛ ደግሞ በማርቆስ ወንጌል ምዕራፍ 10 38 እስከ 39 የተጻፈውን ቃል በመጥቀስ የጌታችን የሞት ጽዋ ጠጥቷል፣ የሞትን ጥምቀት ተጠምቋል፣ በግልጽ አነጋገር ሙቷል የሚልም ነው። አባጀሮም ስለ ወንጌላዊው ሲገልጥ ዮሐንስ የመጨረሻው በምድር የኖረበት የዕድሜው ዘመን በኤፌሶን ከተማ እንዳሳለፈው ጽፏል። በዚያም ወቅት እጅግ ከማርጀቱ የተነሳ እርስ በርሳችሁ ተዋደዱ፣ ይህ የጌታችን ትዕዛዝ ነውና፣ ይህንንም ከጠበቃችሁ ይበቋችኋል የምትለውን ቃል ብቻ ለደቀ መዛሙርቱ ይነግራቸው ነበር። ይህ የዮሐንስ የዘወትር ትምህርቱ ነው። ደቀ መዛሙርቱም አባታችን ለምን ሁል ጊዜ አንድ አይነት ትምህርት ታስተምረናለህ? ሲሉ ልጆች ሆይ የጌታ ትእዛዝ ነው በማለት ሁል ጊዜ ይመልስላቸው ነበር። ሐዋርያዊትና ኦርቶዶክሳዊት ቤተክርስቲያናችን የወንጌላዊውን በዓል በየዓመቱ ጥር አራትና በየወሩ በአራት እርሱ የደረሰው የቁርባን ምስጋና እንዲቀደስ ታዘናለች። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስዕል ምንጭ ከሆኑት አንዱ ወንጌላዊ ዮሐንስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዘመን የነበረው የሮማ ቄሳር ጢባሪዎስ ቄሳር ይባል ነበር። የቄሳር ልጅም ታማሚ ነበረ። ቄሳሩም የጌታን የማዳን ሥራ እየሰማና እነ ጲላጦስም የጻፉትን ደብዳቤ እየተመለከተ ከዚህ ደግ ሰው መቃብር ወስዶ ልጄን ማን ባስነሳልኝ? እያል ይመኝ ነበር። በመጨረሻም ልጁን ወሰደው በጌታ መቃብር ላይ ሲያኖሩት፣ ከሕመሙም ስለተፈወሰለት ፍቅሩን ለመግለጽ የጌታችን ስዕል የሚስልለት ሰው ያፈላልግ ጀመር። ከዚያም በኋላ ዮሐንስ ወልደ ነጎድጓድ ተገኝና ልክ በለታ አርብ እንዳየው አድርጎ እርሱን ስሎ ሰጠው። አንድ ጊዜ ቅዱስ ዮሐንስ ከኤፌሶን ከተማ ተነስቶ ክርስቲያኖችን ለማስተማር ሲዘዋወር ወደ አንድ ትልቅ ከተማ ገባ። በዚያም ከተማ የሚገኙ ምዕመናን ጊልስ ስለሚባልና በአስራዎቹ እድሜ ክልል ስላለ አንድ ወጣት ታሪክ አጫወቱት። ወጣቱን በጣም የወዱት ስለነበርና እናትና አባቱ ስለሞቱ የሚንከባከበውና የሚያስተምረው ካጣ ይበላሽ ይችላል ብለው ለቅዱስ ዮሐንስ ነገሩት። ቅዱስ ዮሐንስም ይህንን ሲሰማ ወጣቱ ጊልስን ወደ ከተማይቱ ጳጳስ ወሰደውና እንደ ልጅህ ተንከባከበው፣ እውነተኛ ክርስቲያንም አድርገው ብሎ ሰጠው። የከተማዋ ጳጳስም ደግ ስለነበር ጊልስን በደስታ ተቀበለው። ዘውትርም ያስተምረውና ይንከባከበውም ነበር። በመጨረሻም የአካባቢው ምዕመናን በተሰበሰቡበት ጊልስ በዚያ ተጠመቀ። ከዚህም በኋላ ግን ነገሮች መቀያየር ጀመሩ። እሊህ አባት ሥራ በጣም ስለበዛባቸው ጊልስን መቼም ተጠምቋል ብለው እንደ በፊቱ መቆጣጠርና ማስተማሩን ተውጥ! ጊልስም የተለመደውን የአባትነት ፍቅር ሲያጣ ወደ ከተማ ይትወጣ ብሎ ከኩዮቹ ጋር መቀራረብ ጀመረ። ጓደኞቹ ግን መልካም አልነበሩም፣ ጠጪዎች፣ ቁማርተኞችና ተሳዳቢዎችም ነበሩ እንጂ። አንድ ቀን ማታ በአንድ መጠጥ ቤት ውስጥ ጊልስና ጓደኞቹ ሲጠጡ አመሹ። ሁሉም ሰክረው በያሉበት ሲወድቁ ጊልስ ብቻውን ቀረ። በስተመጨረሻም የሁሉንም የመጠጥ ሂሳብ ከፍሎ ያለውን ገንዘብ ሁሉ ጨረሰው። በነጋታውም ጊልስ ለጓደኞቹ ለናንተ ስል ገንዘቤን ሁሉ አባከንኩኝ አሁንም ባዶ ኪስ ሆኛለሁ ብሎ ነገራቸው። ሁሉም ሳቁበትና ድሉ ጊልስ፣ እኛ ገንዘብ ከየት እንደምናመጣ ይመስልሃል? ይልቁንም የምናገኘውን አጋጣሚ ተጠቅመ ስረቅ ብለው መከሩት። በዚህ መሰረት ጊልስና ሁለቱ ጓደኛ ማቾች የአንድ ሰው ቤት ሰብረው ገቡና ገንዘቡንና ጌጣጌጡን በሙሉ ዘረፉ። በዚህም የተነሳ ጊልስ መስረቅ ማለት በጣም ቀላል ስራ ነው ብሎ አመነ። ከዚህም በኋላ ይልስና ጓደኞቹ የታወቁም ዘራፊዎች ሆኑ። እነርሱም ባሉበት መንገድ ማምንም በጤንነት ማለፍ አይችልም ነበር። አንድ ቀን ሰው ሲደበድቡ ነፍሱ በእጃቸው ስለጠፋ ይልስና ጓደኞቹ ከተማዋን ጥለው ጠፉ። ከጥቂት ጊዜ በኋላም የጊልስ ስም በአካባቢው እየገነነ ስለመጣ ሰው ሁሉ ይፈራው ጀመረ። እርሱና ጓደኞቹ ኃላፊ አግዳሚውን ሁሉ አላስቀምጣሉ መንገደኞች ሁሉ በሰላም መጓዝ፣ ነጋዴዎችን በጤንነት መነገድ አልቻሉም። ጊልስም አለቃቸው ነበር። መግደልና መዝረፍም የዘወትር ሥራቸው ሆነ። ከጥቂት ዓመታት በኋላ ግን ቅዱስ ዮሐንስ ወደዚያች ከተማ መጣ። ሊያንም ጳጳስ ስለ ወጣቱ ጊልስ ጠየቃቸው። እርሳቸውም በጣም አፍረውና አዝነው ያልከኝን አልሰማሁም፣ ያዘዝከኝን አልፈጸምኩም። ጊልስ ዛሬ ሰው ሁሉ የሚፈራ ወንበዴ ሆኗል። ዛሬ አላፊ አግዳሚውን አያስቀምጥም። ይህ ሁሉ ግን የእኔ ስህተት ነው በማለት በፊቱም ማለቀሱ! ቅዱስ ዮሐንስም ይህንን ሲሰማ በእጅጉ አዘነ። ወዲያውኑም ጊልስ ያለበትን ጠየቅና በፈረስ እየጋለበ ተጓዘ። የአካባቢው ምዕመናን ጨካኝ ነውና ይገርሉሃል ቢሉት እርሱ ግን አልተመለሰም። በተባለው ቦታ ሲደርስም ሁለት ሽፍቶች አገኙት። ወዲያውኑ ጩባቸውን መዘው በፊቱ ዘንድ ቆሙ። ቅዱስ ዮሐንስም ፍቅር በተሞላበት ንግግር እርሱ የድሮ ጓደኛዬ ነውና ከመግደላችሁ በፊት ባካችሁን ወደ አለቃችሁ ሰዱኛላቸው። ሽፍቶቹም እየሳቁ ወደ አለቃቸው ዘንድ ወሰዱት። ጊልስም መጣ። ቅዱስ ዮሐንስም በፍቅርና በፈገግታ ተመለከተው። ጊልስም አወቀው፣ ደነገጠ፣ ዞር ብሎ መሮጥ ጀመረ። ያን ጊዜ ታላቁን ሰው ዮሐንስን ፈራው። ቅዱስ ዮሐንስም ልጄ ለምን ትሸሻለ? እኔ አባት ነኝና ምንም የሚጎዳ መሳሪያ ሊያስቁማለው። ያም ጨካኝ የሽፍቶች አለቃ ምርር ብሎ አለቀሳ አነባ! መሳሪያውንም ሁሉ አመዘግዝጎ ጣለ። ጓደኞቹንም እኔ ወደ ጌታዬ መመለሴ ነውና ደና ሆኖ አላቸውና፣ ከቅዱስ ዮሐንስ ኋላ ተፈናጦ ወደ ጥንት ቦታው ተመለሰ። ስዋት ሄዶ በነበረችውም ቤተ ክርስቲያንም ዕድሜ ልኩን እያገለገለ ኖረ። ቅዱስ ዮሐንስ ከአራቱ እንስሶች መካከል በንስር ይመሰላል። በንስር የመመሰሉ ምክንያትም እንዲ ነው። በስነ አንስርት ጥናት ሊቃውንት እንደሚነገረው ንስራ፣ አይኑ ጽሩይ ነው። ወደ ላይም መጥቆ ይበራል። መጥቆም ረቦ ቁልቁል በተመለከተ ጊዜ የሰና ፍጭ ቅንጣት ያክል የምታክል ሥጋ ብትሆን አትሰወረውም። ይችንም አንስቶ ይመገባታል። ቅዱስ ዮሐንስም አካልና ህልውናው ተገልጦለት ንጹሕ ሥጋ ንጹሕ ነፍስ፣ ንጹሕ ልቦና ተሰጥቶት ቃዳሚሁ ቃል ብሎ ተናግሯልና ይህም መጥቆና ረቆ የሚያስብለው ለስብከት መሆኑን ያመለክታል። ዳግመኛ ንስር በእግሩ ይሽከረከራል። በክንፉም መጥቆ ይበራል በእግር እንደሚሽከረከር ዮሐንስም እንደ ወንድሞቹ ወልደ ጓለ መህያው ከሰማይ ወረደ ተወለደ እያለ ጽፏል። በክንፍ መጥቆ እንደሚበር፣ እንዲሁም አካል በህልውና ተገለጦ ቀዳሚሁ ቃል ብሎ ተናገረ። የቅዱስ ዮሐንስ ወልደ ነጎድጓድ ረዲቱ በረከቱ አማላጅነቱ ኃይሌን ዛሬም ዘውትርም ለዘላለም አሜን።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 ከዚህ በተጨማሪ የተከበራችሁ የሉል እግዚአብሔር ቤተሰቦች ከዚህ በመቀጠል በህዳር አራት ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር አራት በዚች ቀን ከሮሜ ሀገር ቅዱሳን አቢማኮስና አዛርያኮስ በሰማይትነት አረፉ። እሊህም ቅዱሳን ክርስቶስን የሚያምኑት እንደሆኑ ከአዲው ንጉሥ መክስሚያኖስ በሾመው መኮንን ዘንድ ወነጀሏቸው። እርሱም አስቀርበው ስለ ሃይማኖታቸው ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ሰማይና ምድር በውስጡ ያለውን ሁሉ የፈጠረ እውነተኛውን አምላክ ማምለክ ትቶ የሰይጣንን መንፈስ በውስጡ ያደረበትን የማያዩ የማይሰሙ በሰውድ በሰውድ የተሰሩ የረከሱ ጣዖታትን ስለማምለኩ እነርሱ ዘለፉት። መኮንኑም ከድፍረታቸው የተነሳ ደነቀ። ቸብቸቧቸውንም በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያት የምስክርነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማይታቱ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ያይቆብና የሀገረ ፋርስ ኤጲስቆጶስ ዮሐንስ የሐርመዝ ልጅ የሆነ በፋርስ ንጉሥ በሳቦር እጅ በሰማይትነት አረፈ። እርሱም ለፀሐይ፣ ለጨረቃ፣ ለእሳትም እንዲሰግዱ አዘዛቸው። ትዛዙንም ባልሰሙ ጊዜ በጽኑ ሥቃይ እንዲያሰቃዩአቸው አዘዘ። በሥቃይም ውስጥ እያሉ ሕዝቡን በማስተማር ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖት ያጸኗቸው ነበር። የልባቸውን ጥንካሬ በሥቃይም ውስጥ መታገሳቸውን፣ ማስተማርንም አለመተዋቸውን ባየ ጊዜ ከእሳት ውስጥ እንዲጥሏቸው አዘዘ። በዚያም ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ እጅ ነፍሳቸውን ሰጡ፣ የሰማዕትነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታችሁ ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለም አሜን። በዚችም ቀን የደማስቆ ኤጲስቆጶስ ቅዱስ ቶማስ በግብፅና በሶርያ እስላሞች በነገሱ ጊዜ በሰማይትነት አረፈ። ይህም ቅዱስ ቶማስ ከመምህራኖቻቸው ውስጥ አንድ እስላም በተከራከረው ጊዜ ቅዱስ ቶማስ በረታበት። ኢየሱስ ክርስቶስ ሰማይና ምድርን በውስጣቸውም ያለውን ሁሉ የፈጠረ አምላክ እንደሆነ በማስረዳት አይሎ ረታው። ያም ምስላም ባረፈ ጊዜ ወደ መኮንናቸው ሂዶ ይህን ክርስቲያናዊ ቶማስ ሃይማኖታችንን ረገመ ብሎ ነጀለው። መኮንንም ወደ እርሱ አስቀርቦ በሆኑ ሃይማኖታችንን ትረግማለህን ብሎ ጠየቀው። ቅዱሱም መርገም እስካፍ ያልወጣም ክርስቶስ እውነተኛ አምላክ እንደሆነ ከእርሱ ሕግ በሌላም ሕግ ሁሉ የማይመጣ አጽንቻ አስረዳሁት እንጂ ብሎ መለሰ። መኮንኑም የእኛስ ሕግ ከእግዚአብሔር ነው ወይንስ አይደለም አለው። ቅዱሱም ከእግዚአብሔር አይደለም አለው። እዚያን ጊዜ መኮንኑ ተቆጣ፣ ራሱንም በሰይፍ እንዲቆርጡ ታዘዘና የቅድስቱ ራሱን ቆረጡ። በመንግስተ ሰማያትም የምስክርነት አክሊልንም ተቀበለ። በዚችም ቀን የታላቁ አባት የዘካርያስ መታሰቢያው ነው። ዳግመኛም የዚህን ዓለም ሥራ የተወና ለአባ ዮሐኒ ደቀ መዝሙር የሆነ የቅዱስ አባ አበይዶ መታሰቢያው ነው። የሰማይታትም ጉባኤ ሆኗል። የእስክንድርያው ሊቀ ጳጳስ የጴጥሮስም መታሰቢያው ነው። እግዚአብሔር ምስጋና ይሁን፣ የሊህ ቅዱሳን በረከታቸው ከኛ ጋር ትኑር በዘላለሙ አሜን። አነሳስቶ ላስጀመረን አስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለም አሜን።